ምታቂ ወንድ እኔ ብቻ ነኝ ምሆኑ፣ በዚሁ ከቀጠለ ህይወትሽ ውስጥ ምታቂ ወንድ እኔ ብቻ ነኝ ምሆኑ። ነገርሽ ምፈልገው ነገር እሱ ምናምን። ከዚህ በኋላ ሚኪ የሚያመጣውን ወንድ እቀበላለሁ። ሰምታቸዋል። አሁን እረፍት ማድረግ ፈልጋለሁ። የት ነው ምትሄጂ? መቼ አውርቼ የጨረሱ። ሰላም ሰላም፣ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እኔም ደህና ነኝ። ትናንትና ያላሰብኩት ነገር ተፈጥሮ ነበር። ትንሽ ከባድ ነገር ነው። ያው እኔ እግዚአብሔር ይመስገን ደህና ነኝ ብቻ አልፌዋለሁ ምናምን ነገርና፣ ዛሬ ለአንድ ጉዳይ ላወራችሁ ነው የመጣሁት። ትናንትና የሊንዳን ቪዲዮ አይቼው ነበር እና ናቲንም በአካል አግኝቼዋለሁ ትናንት። እና ምን እላችሁ ነው በጣም ደስ ብሎኛል ያየሁት ነገር ቪዲዮ ላይ ምናምን እንደሰማሁት የሊንዳን ደስታ ምናምን አይቼ ያለሁ ምናምን ነገርና፣ ዛሬ ወደ እናንተ የመጣሁትኝ አንዳንድ ነገር ልላችሁ ነው። ማለት በጣም ደስ ብሎኛል። በቃ እኔ የእሷን ደስታ ነው ፈልገው። በጣም ታውቃላችሁ፣ የእሷን ደስታ ለመመለስ በጣም ደክም ያለው፣ በጣም ብዙ ነገርን ማድረግ ያለው ይሄ ነገር እንዲመጣ፣ ማለት እኔ ሙሉ ለሙሉ ደስተኛ እንድትሆን በጣም ነበር የምፈልገውና ዛሬ ላይ ይመስለኛል ትንሽም ቢሆን ከዚህ በኋላ ደስተኛ ትሆናለሽ ብዬ አስባለሁ። ከዚህ በኋላ ደስተኛ ትሆናለች ትሆናለሽ ብዬ አስባለሁ እና ናቲንም አክሰብት አድርገዋለች፣ ተቀብለዋለች፣ ምናምን ነገር ከሱ ጋር ለመስራትም ያው ተስማምተዋል ምናምን ነገርና ያው እኔ የምፈልገው ነገር እሱን ስለሆነ ነው እና ምን ልላችሁ ነው የመጣሁት። ከዚህ በኋላ ከሱ ጋር ቆንጆ ቆንጆ ስራ ይሰራሉ ብዬ አስባለሁ። ዛሬ ግን ወደ እናንተ ማድረስ የምፈልገው ነገር ምንድን ነው እሷን ቀጥሬያታለሁ ማለት ነውና ስትመጣ ምንድነው ምላት? መጀመሪያ ዝም ብዬ አልነግራትም። ፍራንክ ላደርጋት አስቤያለሁ። ከዚህ በፊት ካወቃችሁ ከዳጊ ጋር ማነው ዳጊ ምናምን የሚባለው ልጅ ጋር አብረው ሲሆኑ ተቆጥቻት ነበረ ምናምን ነገር እና ለምን ትሆኛለች? ማለት እሱ ጥሩ ሰው ስላልሆነ ማለት ነው። እናንተም ስላልፈለጋችሁት በዛ ሰዓት ከልክያት ነበረ ምናምን እና አሁን ላይ ዛሬም ከናቲም ጋር አትሆኚም እላታለሁ። በቃ ይሆናል፣ እንደ አፍቃሪ ነው መሆንባት ማለት ከእሱም ጋር ከናቲም ጋር አቶኝም ከሱ ጋርም አቶኝም በቃ ከማንም ጋር አቶኝም። እንደውም እላታለሁ ማለት በቃ የመጣውን ወንድ ሁሉ እየመለስኩ ነው እና እንደዛ እንደዛ ካልኳት በኋላ ደስ እንዳለኝና አብረው በመሆናቸው በጣም ደስተኛ እንደሆንኩኝ ያለውን ነገር ሁሉንም ነገር እነግራታለሁ ማለት ከዚህ በኋላ ቀሪ ዘመኗን ምናምን ደስተኛ ሆና እንድትቀጥል ከናቲ ጋርም በቃ ተስማምተው ያለፈውን ነገር በአግረ ወንዷን ረስታ ይቺ ልጅ በጣም ተጎድታለች። በጣም ብዙ ነገር ነው ያሳለፈችው። ሁላችሁም ታቁታላችሁ። በቃ ሁላችሁም ከኔ እኩል ነው የምታቁት ሁላችሁም እና ያው ከኔ ጋርም አብራችሁ ነበራችሁ በውስጥ ምናምን ነገር በቃ ሊንዳን ደስተኛ አድርግልን እንደዚህ አብራቱን ምናምን ስትሉኝ ነበረ። ያው እስከ ዛሬ እንግዲህ አብሬያት ነኝ። ያለፈው አልፏል፣ ሞክረናል ምናምን ነገር ያለፈውን ማንሳት አልፈልግም። በጣም ብዙ ነገር ሞክረናል፣ እና ያልሆነውም ለበጎ ነው ብዬ አስባለሁ። ያው የሰው ልጅ በሕይወት ሲኖር አንዳንድ ነገሮችን ያው ግዴታ ምርጫ ይሰጠናል። እና ያ ምርጫ ደግሞ አንዳንዴ ካልሆነ አልሆነም ነው በቃ ካልሆነ አልሆነም ነው። ያንን ነገር ትተን ወደኋላ አንመለስም፣ ወደፊት ነው የምንሄደው ማለት ነው። እና ያንን ነገር በመተው ወደፊት ነው ከዚህ በኋላ የምንቀጥለው። እና ከናቲ ጋም ቆንጆ ነገር እንደሚኖራቸው አልጠራጠርም። ቆንጆ ሕይወት እንደሚኖራቸው አልጠራጠርም። እሱም እንደሚያስደስታት አልጠራጠርም። ያው እኔ ናቲን በቅርበት አውቀዋለሁ። በጣም መልካም ልጅ፣ በጣም ትሁት ልጅ ነው፣ ጥሩ ልጅ ነው ማለት ሴትን ልጅ የሚንከባከብ አይነት ልጅ ነው። ለሴት ልጅ ሪስፔክት ያለው ልጅ ነው። ከምንም በላይ ደግሞ ለሴት ልጅ ሪስፔክት ያለው ወንድ ሴት ልጅ ልጅን ትሪት ማድረግ ይችላል። ሴት ልጅን መንከባከብ ይችላል። እና በናቲ ምንም ጥርጥር የለኝም። ሙሉ እምነት አለኝ እንደሚያስደስታት፣ እንደማያሳፍራት፣ እኔንም እንደማያሳፍረኝ፣ ሙሉ ለሙሉ ደስተኛ እንደሚያደርጋት ምንም አልጠራጠርም። አለ ነው ቤተሰቦች እና። ያው ለእናንተም ይሄ ቆንጆ ዜና ይመስለኛል። ደስተኛ ትሆናላችሁ። የእሷን ደስታ ነው የምትፈልጉት ሁላችሁም፣ እና ደስተኛ እንደምትሆኑ አልጠራጠርም። ሁላችሁም ደስተኛ ትሆናላችሁ ብዬ አስባለሁ። ያው ኮሜንትም እያየሁ ነበረ። አብዛኞቻችሁ ደስ ብሏችኋል፣ ምናምን ነገር ያው ተሳክቶላችኋል በስተመጨረሻ ማለት ነውና ያው የሊንዳ ደስታ ተመልሷል ለማለት ነው። ደስታዋን ያዝልቅላት። ሁሌም እንደምለው ሁሌም ከጎኗ ነኝ ከዚህ በኋላም እና ቤተሰቦች ሊንዳ እየመጣች ነው ሰፈሯን ያለሁት

ደናናሽ ሳይናፋ ምን ይጠራል እያወሯቸው ነበር እና ትናንት ቪዲዮ አይቼው ነበረ። ማታ ላይ የለቀቅሽው ቪዲዮ አይቼው ነበረ። በመጀመሪያ እኔ ሳላውቅ ለእኔ ሳትነግሪኝ ምናምን ነገር ልጁንም መቀበል አልነበረብሽም። እያወሯቸው ነበር ፋሚሊዎችንም ማለት ትክክል እንዳልሆነ ከልጁ ጋር እንደዛ አልገባኝም ማለት ያን ያክል እንደዛ እዛ ርቀት ድረስ መሄድ አለብሽ ብዬ አላስብ ማለት በአንዴ አንዴ ነው ያወቅሽው ልጁን እና ለእኔ ሳትነግሪኝ ማለት በአንዴ እሺ ብለሽ ተስማምተሽ አብራችሁ ልትሰሩ ምናምን ነገር ምንድን መሰለኝ ልጁን ሳይሆን ጥሩ ልጅ መሰለኝ። እሺ ጥሩ ልጅ መሰለኝ። ሌላስ ያው ሌላ በቃ መጀመሪያ ምክንያት በቃ ጥሩ ልጅ መሰለኝ። ከዛ እኔ እዚያን ቀን ለኔ ለእኔ ያለውን ነገር ሳይ ደስ አለኝ። በቃ አሁን ምን ልልሽ ፈልጌ መሰለሽ? አሁን ልጁን ስታየው ምናምን ደስ ብሎሽ ሊሆን ይችላል። ገብቶሻል አይደል? አሁን ደሞ በቃ ለሴት ልጅ ያለው እንትን ደስ ይላል በጣም ሶ የዛኔ ትርኢት ሲያደርገኝ ነበር በጣምና ትሪት ሲያደርግሽ ነበር። እኔ ትሪትም አረገሽም አላረገሽም ልጁን ከኔ በላይ ታውቂው ከኔ በላይ አታውቂውም አይደል? ስለዚህ ከዚህ በኋላ አብራችሁ እንድትሆኑ አልፈልግም እ ከዚህ በኋላ አብራችሁ እንድትቀጥሉ ምናምን አልፈልግም። ከአንዴም ሁለቴ ተናገርኩኝ፣ እየነገርኩሽ ነው። ከናትና ኤል ጋር አብራችሁ እንድትቀጥሉ አልፈልግም በምንም አይነት። ወይ ከዚህ በኋላ ድጋሜ አላስረዳሽም። ለአንቺ ገብቶሻል አይደል? ድጋሜ ምናምን እንደዚህ እንደዚህ እንደዚህ ብዬ አላስረዳም። ቤተሰቦች ፊት ለፊት ይዤ የመጣሁት ዛሬ ለዛ ነው። እነሱ ፊት ለፊት ምናትር ምነግርሽ ለዛ ነው። ከዚህ በኋላ ያኔም እ አስጠንቅቄሻለሁ አይደለ። በቃ ከሱ ጋር ከዛኛው ያው ማን ነው ዳጊ ምናምን የሚባለው ልጅ ጋር እንዳትሆኚ አስጠንቅቄሽ ነበር አይደለ። አሁንም ደግሞ ከዚህ ልጅ ጋር ይሄ ማስጠንቀቂያ ምናምን ሳይሆን ከኔ በላይ አታውቂውም ልጅ። ገባሻል። ናትና ይለን ከኔ በላይ አታውቂውም። ስለዚህ አብራችሁ እንድትሆኑ አልፈልግም ነው እያልኩ ያለሁት ነገር እዚህ በኋላ ከእሱ ጋር ከእንደዚህ እንደዚህ እንደዚህ እንደዚህ ምናምን ትዩ ነገር ታቆማለሽ። አሁን ሁሉ ነገር በስነ ስርዓት ሰምተናል። እኔም አንተም አይደለም ስላለፈው ጉዳይ ሶ ያን ነገር በዛ ነገር ተጠምጄ መቀጠል አለብኝ ነው መቀጠል አለብሽ። አዎ አዎ ከናቲ ጋር ከመተኚ መቀጠል አለብሽ። እኔ አይመለከተኝም፣ ስለመጠመዱ ምናን አይመለከተኝም። ግን ይሄ ልጅ ለአንቺ አይሆንም ነው እያልኩ ያለሁት። በቃ ከእኔ በላይ አታውቂውም ማለት አንተ ቆይ አይደለም። እኔ ስስ ስደሰስ ምናም ደስ አይልክም ነው ነው ሰዎች ወይስ እኔ ስስክ ስትደሰታ ደስ አይለም? ለምን ከኔ በላይ አንቺ ስስቂ ምናምን ደስ የሚለው ሰው አለ ሰው? በቃ ስለዚህ በኋላ ታዝኛለሽ። በኋላ ታዝኛለሽ ከዚህ ልጅ ጋር እኔ ስለም በቃ። ኦልሬዲ ይኸው አሁን ሰው አንዴ ተጎድቷል አይደለ? አንዴ በተጎዳበት ነገር ላይ ድጋሚ አይጎዳም አለቀ። ይሄን እያልኩ ያለሁት እኮ ድጋሚ ትጎጃለሽ። አልጎዳም፣ ትጎጃ ይሄ ልጅ በኋላ ቢለይሽ ትጎጃለሽ። እኔ አንዴ ለይትን ስሜት ስላወቅኩት ድጋሚ ደሞ አልጎዳም በዛ ነገር ላይ እኔ ምልሽ ልጁን ከኔ በላይ ታውቂዋለሽ እንዴ እስኪ ንገሪኝ አላውቀውም እነሱ የሚያውቃሉ ከኔ በላይ እኮ አታውቂውም ማር ከኔ በላይ የማታውቂው ከሆነ እኔ የምልሽን መስማት አለብሻ እና ደግሞ ወንድምሽ ነኝ አይደል እንዴ የምልሽን ምናምን መስማት መስማት አለብሽ በቃ የምልሽን ነገር መቀበል አለብሽ በቃ አይሆንም አይሆንም ከሱ ጋር የምንድጣላ ነው እንዴ የምትፈልጊው አይሆንም ብዬሽ እግዚአብሔርን በዚህ ጉዳይ ጨጓራ ታማሚ ሆንኩኝ እኔ እሱ አይመለከተኝም አሁን እንደዛ እንደዛ እንድትይኝ አልፈልግም በቃ ከዚህ ልጅ ጋር እንድትሆኚ አልፈልግም ሊንዳ እየሰማሽኝ አይመስለኝም ከዚህ ልጅ ጋር እንድትሆኝ አልፈልግም። በቃ በስነ ስርዓት አዳምጭ። ብዙ ፋሚሊ ተቀብለውታል። ቤተሰቦች እኮ አያውቁትማ ልጁ መልካም ሰው መስሏቸው ነው። እ ስራ ነው የምትሰሩት፣ ግን ስራ ላይ ደግሞ ያስከፋል። አንዳንድ እንደነ ሰውና ለስራም አይሆንም ልጁ ለስራም አይሆንም ነው እያልኩሽ አለሁት። ይኸው ለቤተሰቦችም እየነገርኳቸው ነው አይደለ? ልጁ ለስራም አይሆንም። ምትሰሚን ከሆነ ስሚ። እኔ ከዚህ በላይ ምናምን መጨቃጨቅ አልፈልግም ከአንቺ ጋር በቃ እኔ ሁሌ በእንደዚያ አይነት ነገር መመጨቃጨቅ አልፈልግም። በቃ ልጁ አይሆንሽም። ስለዚህ አሁን አንተ ሀሳብህ በቃ ሁል ጊዜ ሊንዳ ብቻዋን ትሆን ወይም ደግሞ በቃ ይሄንን ነገር አቆማለሁ። ምንድን ነው የግድ እሱ ስለመጣ ነው ለምን አቆማለሁ ማለት እኔ እነሱ እነሱ ፊት እንደዚህ እያልኩ ያለውትኝ እነሱ ልጁ አይሆንሽም ነው እያልኩ ያለውት። በቃ እኔ ስለማቀው እኮ ነው። እና አልፈልግም፣ በቃ ከእሱ ጋር አልፈልግም። ከሆነ እኔ ከዚህ በላይ እንትን አይደለም። ወይር ምጆስ ደስ ደስ በቃ ምን መልካም ሆኖ ስለተሰማኝ ነው። ከዛ በኋላ ግን ሳስበው፣ ቆም ብዬ ሳስበው ልጁም አይሆን እንደሆነ ተሰማኝና ተውኩት። በቃ ኦኬ፣ ቆም ብላ ሰብከው ነው ልጁ አይሆንም እንደሰማ ነው ነበር። ግን አይሆንም፣ ሳስበው አሁን ሌሊቱን ሙሉ ሳስበው አይሆንም፣ ልጁ አይሆንም። እና ልነግርሽ የምፈልገው ነገር ይሄንን እየሰማኸኝ ነው አይደለ? እየሰማኸኝ ነው። እያዳምጥኩ ነው። ግን በቃ እኔ እኔ ምን እንደማድረግ እራሱ አላውቅም በዚህ ሰዓት። እግዚአብሔር እንደ አሚክ ለምንድን ነው ግን አንተ አንተ ሁሉን ነገር ታውቃለህ። ብዙ ነገር ያላወጣነው ነገር አለ፣ ፋሚሊ ፊት ማለት ነው። ሁሉም ነገር የምታውቀው ነገር ነው ሁሉም ነገር። የሰው ገበናችንን መናገር አይጠበቅብንም አይደለም? ሶ ይሄንን ነገር እያወቅክ ለምንድን ነው እንደዚህ እያልክ ያለኸው? እኔ አልገባኝም። ምን አደረግኩ? ንገሪኝ እስኪ። ከዚህ ልጅ ጋር አብረሽ አትቱኝ ማለቴ፣ ይሄ ምን መጥፎ ነገር ነው እንዴ? ጥሩ ነገር ስለተመኘሁልሽ፣ ጥሩ ነገር እየተመኘሁልሽ እኮ ነው ያሉት። ልጁ ይጎዳሻል፣ አይጠቅምሽም ነው ያልኩት። ሌላ ምን አልኩኝ? ንገሪኝ እስኪ። ሌላ ክፉ ነገር ተናግሬያለሁ? እነሱ ፊት ነው እያወራሁት አይደል? ሌላ ክፉ ነገር ተናግሬያለሁ? እኔ በዚህ ሰዓት ብዙ ችግር አለብኝ እኮ ግን እዚህ ጋር አንቺ ጋር የመጣሁት እኛ አንቺ ጋር መምጣትም የለብኝም ነበር ዛሬ። የመጣሁት ግን የአንቺ ነገር ስለሚበልጥብኝ ነው። ገብቶሻል አይደል? በቃ ይሄ ነገር ጥሩ ሆኖ ስላልተሰማኝ ነው በቃ ጥሩ ነገር አይደለም እያደረግሽ አለሽ ወይ? እህ እየሰማሽኝ ነው አይደል? እየሰማሽኝ ከሆነ ስሚኝ በቃ አሁን እነሱንም እንትን አትበያቸው፣ በኋላ ከምታስጨንቅያቸው ምን ከምትያቸው እኔ የምነግርሽን ነገር ስሚ? እኔ እኔ አላውቅም በቃ እኔ እኔ አልፍ በቃ እንዴ እኔ ልበድ ወይስ ልጩፍ ወይስ ልፈንዳ? ምንድነው የምታብዙኝ? በቃ እንዴ በቃ እኔ ለምን ደስተኛ እንደሆነ አፈቃ አፈቅድልኝም? ሚኪ አፈልግም ነው እንደዛ አይደለም። አሁን አንቺ እየተለዳሽው በሌላ አንግል ነው። እኔ ደስታዬን አትፈልግም፣ ምናምን ምናምን አትበይኝ። እኔ ደስታዬን አትፈልግ ምን ማለት ነው? እኔ ወንድምሽ እኮ ነኝ። ለምሮ ያንቺ እንደዛ ማልፈልግ ነው አውቃለሁ። እና ታዲያ ለኔ እያሰብኩ እንደሆነ አውቃለሁ፣ ግን በቃ እኔ ችግር የለውም አልጎዳም። በቃ እኔ ልስራ፣ ስራዬን ልስራ ከዚህ ልጅ ጋር በቃ አብራችሁ መሆን የለባችሁም። በቃ ምንም አትጨጋጨቂኝ፣ በእናት በቃ ከዚህ በላይ አትጨጋጨቂኝ። እሺ በቃ አብራችሁ እንድትሆኑ አልፈልግም። በቃ እንደለመድኩት ሄዳለሁ፣ ቤት ይተኛል። በቃ አብራችሁ እንድትሆኑ አልፈልግም። ምንም ቤት ይተኛል ምናምን ምን ትሆኛለሽ ቤት ጥሩ እንቅልፍ ያስደኛል። ጥሩ ጥሩ ሰላም ያለው እንቅልፍ ያስደኛል። ሰላም ያለው እንቅልፍ ነው የምትተኝው። በቃ እንደዚህ ከልጁ ጋር የማይሆን ነገር ጀምረሽ ሌላ ነገር ውስጥ ከምትገቢ ሰላም ያለው እንቅልፍ ብትተኝ አይሻልሽም? በኋላ ለሊቱ ሙሉ እንደ አሁን እንደ እስከ ዛሬው ከምታለቅሽ ሰላም ያለው እንቅልፍ ብትተኝ ይሻልሻል። አላ አንቺ እዚህ መንገድ ላይ ያስቆመሽኝ አሁን መኪና ራሱ በጣም እያለፈ ነው እንዳታስገጭኝ በእናትሽ ከመሰሚ ከሆነ ምልሽ ነገር ስሚ ከዚህ በላይ አንተ ሰምታቸዋል ትቸዋለሁ። እኔ ደስ እንዲለኝ ምናምን አይደለም። በቃ መሰሚኝ ከሆነ አሁንም እየተግባባን አይደለም፣ ሊንዳ ምንም እየተግባባን አይደለም። ደስ እንዲልክ እኔ ደስ ብለሽ ብለሽ ነው ምን የግድ ያን ያክል ወንድ አስፈላጊ ነው እንዴ? አይደለም። በቃ ምን ይሰራል ወንድ ልጅ? ምን ያደርጋል ምን ያደርጋል? በቃ መተው ነው። አጭበርባሪ ሁላ እኔን እኔን አያካትትም እሺ። አጭበርባሪ ምናምን ብዙ ነገር ምን ይሰራል? ምንም አይሰራም። እኔን እኔን አትናገሪ እሺ። አዎ እንደውም ከዚህ በኋላ ሕይወትሽ ውስጥ የምታውቂው ወንድ እኔ ብቻ ነኝ የምሆነው በዚሁ ከቀጠለ ህይወትሽ ውስጥ የምታውቂው ወንድ እኔ ብቻ ነኝ የምሆነው። ነገር እሱ እሺ፣ ወደፊት ምናምን አንዱን ፋሚሊ ከዚህ በኋላ ሚኪ የሚያመጣውን ወንድ እቀበላለሁ። ሰምታችኋል። ስለዚህ አሁን እረፍት ማድረግ እፈልጋለሁ። የት ነው የምትሄጂው ነው ሰለቸውሽ ንገሪኝ፣ እስኪ ምን ሰለቸውሽ? ምን ከኔ ጋር ማውራት ያን ያክል ያደክማል ነው? ታዲያ ምንድን ነው? ልሂድ ምናምን ምን ልታለቅሽ ነው? እና ምን አትሁኝ ከሱ ጋር ስላልኩሽ ምናምን የሚያስከፋ ያን ያክል የሚያስከፋ ነገር አይደለም። አልቅሽ፣ አትነፋረቂም ምን ምን ምን ላረግ እንደምችል በደንብ ጠንቅቀሽ ነው መታቂ። ገባሻር? አዎ፣ እዚህ ጋር ምንም እንደፈለግሽ ምንም፣ አኩረፍ፣ ምን ይሄ መነፋረቅ፣ አላዳምጥሽም። ምን እንደግራቻለሁ እነሱም። እንደዚህ ብትይ ምን ባትይ ብታኮርፊ ባታኮርፊ እኔ ሚኪን አይመለከተኝም። ነክ እንድታቂ የምፈልገው ነገር እሱ ነው። እኔ ሚኪን አይመለከተኝም አይመለከተኝ። ገባሻር? እኔ ብታለክሺ ባታለክሺ ያው አይመለከተኝም። ለልጅ ፈልጌ ነው ገባሽ አይደል? ብቻ የምፈልገውን እኔ የሚጠቅምሽን ስለማቅ፣ ያንቺ መኮረፍ ማኩረፍ ምናምን ለእኔ ሴንስ አይሰጠኝም። ገብቶሻል አይደል? የሚጠቅምሽን ስለምነግርሽ እኔ ማለት ነው እንጂ እዚህ ጋር አንቺ ብታኮርፊ ባታኮርፊ ምንም አይመለከተኝም። በቃ ምን በገዛጁ ማለት አልገባኝም። ስለዚህ አሁን ያልኩሽን ነገር ተቀብለሻል ተስማምተሻል። አመሰግናለሁ በጣም በእግዚአብሔር። ኧረ ፍራንክ ነው ገብርኤል ነው ማ መቤቴ እንደዚ ብሎኛል። ገብርኤልን እኔ ከእኔ በላይ ደስተኛ የለም። በዚህ ሰእሺ ፍራንክ ነው ስቀልድ ነው፣ ቤተሰቦች አግኝቻታለሁ። ለማንኛውም ግን ተገኝተሻል፣ እንዳትዋሽ አይሸታ ሲማታ እንደዛ ደስ ብሎኛል ብዬ ዛሬ እንዴት እንደዚህ ያደርጋል እና ያው ዝም ብዬ ደስቴን ከምነግርሽ ፕራንክ ላድርግሽ ብዬ ነው። እንደ ሌሎቹ ምናምን ሪጀክት የማደርገው ወንድ አይደለም ናቲ። በጣም ሀምብል ወንድ ነው፣ ማለት ሴትን የሚያከብር ልጅ ነው። ነገር ሁሉንም ነገር ነገር ለነሱ ነግሬያቸዋለሁ ቅድም እና በጣም ደስ ብሎኛል። የኔ በስተመጨረሻ አሁን ከሐዘንሽ ከሐዘንሽ የምትወጪበት ጊዜ ነው። ደስ ብሎኛል ትለኛለህ ቢያንስ እንኳን አንዳንድ ጊዜ እኮ ደስታችንን የሆነ ደስ ብሎን ብናሳልፍ ደስ ይለኛል። ይቅርታ ይቅርታ፣ እክስሻለሁ ጋብዝሻለሁ። በቃ እሺ እሺ፣ ቁርጥ ነው የምጋብዝሽ፣ ቁርጥሽን ነው የምነግርሽ እና ቤተሰቦች በጣም ደስ ብሎኛል። ገና በቁርጥ እና በእጅ አጨክንም ብለህ ነው ደስታችን ግን ንገሪያቸው። በእውነት ደስ ብሎኛል። ደስ ብሎኛል። በጣም ደስ ብሎኛል ፋሚሊ። አንተ ብለፈልፍ ስሻውን ቅድም ምን ተለፈልፍ ያለሽ ለማንኛውም ደስ ብሎኛል ፋሚሊ። እነሱም ደስ ብሏቸው ነበር ስላንተ። ከዚህ በኋላ ወደ ኋላ የሚባል የለም ሁል ጊዜ ወደ ፊት ለፊት ነው እና ያው ምን አለ ምሰላቸው፣ ትላንትና የሚኪ ኖቱ ላይ ምን አለ ሰው እንዳሰብ ነው አይደለም ሰውን አውቀዋለሁ አትበሉ። ምንድን ነው ሁሌም ሰውን አውቀዋለሁ አትበሉ። በቃ አውቀዋለሁ ብሎ መወሰን በጣም ከባድ ነው እና አንዳንድ መስዋዕትነት ደግሞ መክፈል የለብን ቦታ ላይ እንከፍላለን እና ያው ይሄ የህይወት ህግ ነው። የሰው ልጅ ሲኖር ይከፋል፣ ይደሰታል፣ ያዝናል፣ ይስቃል እና ያው እኛም አዝነን አዝነን አሁን ደግሞ ምን ስቅበት ጊዜ መቷል። ፈጣሪ ይህን ደስታችንን ያዝልቅልን ይህ ተደግፍ ነው እና እንወዳችኋለን ቤተሰቦች። እናንተም ደስተኛ እንደነበራችሁ አሳይታችሁኛል። ሁሌ ከጎኔ እንደምትሆኑም ሁል ጊዜ ታሳዩኛላችሁ። እኔ ስከፋም ታስደስቱኛላችሁ። ማየውን ነገርም ስሰራ እንደዚህ አይደለም እንደዚህ ነው ብላችሁ ስለምሰግሩኝ ሁል ጊዜ ከጎኔ ስለሆናችሁ በጣም ወዳችኋለሁ። በጣም አመሰግናለሁ። ብቻ በአጠቃላይ ቤተሰቦች እንወዳችኋለን፣ በጣም እወዳችኋለሁ። ምናምን በቀጣይ ያባበዱ ቪዲዮች እንመጣለን። ይመቻችሁ።